ሰሞኑን ወንድማችን እፎይ ላይ እየደረሰ ስላለው ወከባ ትናንት አንድ የቪዲዮ መልእክት አስተላልፍ የነበረ እዚሁ ቲክቶክ ላይ እና በዚህ ቅር የተሰኙ የተወሰኑ ወገኖች በአካል አግኝተው በስልክም እየደወሉ ምክር አይነት ተግሳጽ አደርሰውኛል፣ እና ያው ፖዘቲቭሊ ነው የማየው፣ ሬስፔክት አለኝ፣ አመሰግናለሁ። በቅድሚያ እኔ በግላ አመለካከቴ የማንም ሰው እምነት መንቋሸሽ የለበትም ብዬ አስባለሁ። ማንኛውም ሃይማኖቴ ብሎ የያዘው ነገር አንድ እምነት ለዚያ ለባለቤቱ ትክክል ነው፣ ፐርፌክት ነው ለሱ አትሊስት፣ ቢያንስ ቢያንስ ለሱ ትክክል ነው እና ትክክል ባይሆን እንኳን ሰው በእምነቱ መሸማቀቅ የለበትም። በፈለገው ማመን ይችላል። ከፈለገው በድንጋይ ከፈለገ በውሃ ከፈለገ እንስሳትን ማምለክ ይችላል። ከፈለገው በጨረቃ፣ በሌላም በተመቸው ማመን ይችላል። እና ሰው በእምነቱ መሸማቀቅ የለበትም ሃይማኖቱም ሊሰደብበት ሊዘለፍበት ሊንቋሸሽበት አይገባም ብዬ አስባለሁ። እስኪ እነዚህን ቪዲዮዎች ተመልከቷቸውና መለሳለሁኝ። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅተዋል ማለት ነው። ውሸት ደግሞ ዳብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዳብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አሌይኩም ክርስቲያኖች፣ እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦህሊባ ሸርሙጦች ናቸው፣ እግዚአብሔር አግብቶቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው፣ ይህንን ባለጌ። ዝሙት ነው አይደለም? አንተ ባለጌ፣ ደደብ፣ የመጨረሻ ውሻ ነህ። አንተ እኮ እኔ ልክ ልክ ነግሬሃለሁ እኮ ቴሌግራም ላይ ተመልከት። ህዚ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይህንን የሚወነጅል የሆነ የፍትሐ ብሔር ሕግ አለመኖሩ ነው እንጂ ይሄ ወንጀል ነው ያስከስሳል ነው። ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል። የትልቅ ሰውን ከንፈር የአንተ አምላክ ሕግ የነበረ ወንድ ለወንድ የሚሳሳ ማለት ነው። ገድለም ማማይ አንቺ የሸርሙጣ ልጅ እንዳያችሁት ነው ኢትዮጵያ ውስጥ እንደዚህ አይነት ልምምዶች በጣም የቆዩ ናቸው፣ በተለይ ክርስትና ላይ በጣም በቃ ተዘምቷል ማለት ይቻላል። እውነት ለመናገር ክብሪ ግባውና አንዳንድ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ፣ ሌላ ጊዜ እመቤታችን ላይ፣ ታቦት ላይ፣ ካህናት ላይ፣ መጽሐፍ ቅዱስና መጽሐፋችን ላይ እንዲሁ በቃል ከሚደረገው ዘመቻ በተጨማሪ ረዷቸው፣ ግደሏቸው፣ ሁላችን እናስታውሳለን አደል? ከጥቂት ዓመታት በፊት ቪዲዮዎቹ ማስረጃዎቹ አሉ። አስፈላጊ ከሆኑ አሁን ቲክቶክ ብሎክ ስለሚያደርገው እንጂ አምጥተን ማሳየት እንችላለን። አጠገብህ ክርስቲያን የለም እጅሽ ላይ የሽንኩርት መክተፊያ ቢላ የለም አጠገብሽ ካለው ክርስቲያን ጀምሪ ውጋው አይነት የሚሉ መልእክቶች በጣም የተለመዱ ናቸው። ይሄ ብቻ አይደለም። አሁን እፎይ የሰውን ሃይማኖት ዘልፎ ከሆነ እኔ ፐርሰናሊ እውነት ለመናገር አልሰማሁም አላየሁም። ያው እውነቱን አይደል ምንነጋገረው፣ የኔን ነው የምናገረው እፎይ በአካል የሚሆን በቪዲዮ የሰውን ሃይማኖት ሲዘልፍ ሲሰድብ አላየሁም። ይሄ የኔን ነው የምናገረው ያ ከሆነ እሱ ሪስፖንሲቢሊቲ መውሰድ የሚችል ማቹር ሰው ነው። እሱ ራሱ መመለስ የሚችል የሚያስለኛል የሚጠየቀውን ጥያቄ። እንደዛም ሆኖ እፎይ ቤተክርስቲያንን እንደ ተቋም ወክሎ ያለ ሰው አደለም። ወንድማችን ነው። አንድ ክርስቲያን ነው። በእስልምና ግን ኢማሞች መጅሊስ እውቅና የሰጣቸው ሪኮግናይዝድ የተደረጉ ኡስታዞች ሃይማኖትን፣ ክርስትናን ሲዘልፉ እኔ አይቻለሁ። እውነት ለመናገር ያመናል፣ በጣም ያማል። ፊል ታደርጋለ። ስለ ፍቅር ስትል ግን ዝም ትላለ። በቅርብ ጊዜ ታስታውሳላችሁ፣ ፋና ቴሌቪዥን ጭምር ያስተላለፈው አንድ ጊዜ አንዋር መስጊድ ላይ ቁጭ ብለው ሲያስተምሩ ይሁን፣ አላቅም፣ ስርዓቱ ምን እንደሚባል ያንን ሲያደርጉ አምላካችን፣ ክብር ይግባውና አምላካችን ላይ የተናገሩትን ታስታውሳላችሁ። ሁለት ኢማሞች ማለት ነው። ሌሎችን በጣም ብዙ ማምጣት ይቻላል። እንደዚህ አይነት ነገሮች ተገቢዎች አይደሉም። እምነትን መድፈር፣ መጽሐፍትን መድፈር፣ መሳደብ፣ አብያተ ክርስቲያናትን ማቃጠል፣ ክርስቲያኖችን ወደ መግደል፣ ወደ እነዚህ ጉዳዮች ሁሉ ይኬዳል። አሁን ወደ ህግ እንሄድ ከተባለ እነዚህ ሁሉ መረጃ ተይዞላቸው አሁን እፎይ ተሳደበ ተብሎ ነው፣ ክርስቲያንን የገደሉ ያረዱ፣ ሌላም ያደረጉ ደግሞ አሉ። እነዚህን ሁሉ መረጃ የተይዞባቸው ወደ ህግ ይቅረቡ ከተባለ እኔ በግሌ እንደ አንድ ኢትዮጵያዊ ግለሰብ እና እንደ አንድ ክርስቲያን አፕሪሽት አደርጋለሁ። ሁላችን እንተባበራችኋለን። ጥሩዎች ናቸው። እዚህ ቪዲዮም ላይ ያያችኋቸው ሰዎች የሰውን ሃይማኖት ተሳድበዋል። እፎይ ለህግ ለፍርድ መቅረብ አለበት ካላችሁ ያው ፍትህ ማለት እውነት ማለት አይደል? እውነት ማለት የእግዚአብሔር ልጅ ነው ትላለች አንዲት በጣም እምወዳት እናትና። ፍትሐዊነት የሚባል ነገር አለ አይደል? እነዚህን ሰዎች አሁን ያያቸዋቸውንም ሰዎች ለፍርድ አቅርቡ መጀመሪያ። ያው ሰው እንደ ጥፋቱ ቅደም ተከተል መቀጣት ስላለበት ማለት ነው፣ ከዛ ፍትሐዊ ይሆናል። እፎይም ተሳድቦ ከሆነ ሬስፖንሲቢሊቲ መውሰድ አለበት ማለት ነው። ሁላችን እናግዛቸዋለን። ምክንያቱም ከአሁን በኋላ የሚቆም ይመስለኛል የሰውን ሃይማኖት መዝለፍ እየወጡ ያንተ አምላክ እንዲህ ነው፣ ያንተ እንደዚህ ነው፣ ያንተ ጌታ እንደዚህ ነው፣ ያንተ ነቢይ፣ ያንተ ምናምን ያሉ መዝለፍ ሊቆም ስለሚችል አይ ቲንክ በጣም ጥሩ ነገር ነው። አሁን የተጀመረው ነገር በፍትሐዊነት በህግ ፊት እንደው ህግም ይሄንን መስመር የሚያበጅለት ከሆነ በጣም ጥሩ ነገር ይመስለኛል። ኦርቶዶክስ በተለይ የምትፈልገው ይመስለኛል። እንደ ኦርቶዶክስ ኢትዮጵያ ውስጥ የሚዘለፍ የለም ማንም መጽሐፏን ከፍቶ እንደፈለገ ነው የሚዛለፈው፣ እና ጥሩ ነገር ነው ማለቴ ነው። በዚህ መልክ ፖዘቲቭሊ ብትረዱት ለማለት ፈልጌ ነው። አመሰግናለሁ ፎይን በተመለከተ ግን ፎይም ሆነ ሌሎች ሰዎች ማለት ነው የሰውን ሃይማኖት እንዲሰድቡና እንዲዘልፉ እኔ አፕሪሼት አላደረግኩምም አላደርግምም እውነት ለመናገር እንደ አንድ ክርስቲያን ወንድም ግን አሳደው እንዲህ አድርገው እዚህ ያዙት የሚለውን አልስማማም እውነት ለመናገር ህግ ያለበት ሀገር ነው ያለነው እንደ ማንኛውም ሰው ሬስፖንሲቢሊቲ መውሰድ የሚችል ሰው ነው እንደ ህግ ይጠየቃል እንጂ አሁን እዚህ ቦታ ወጥቷል፣ እዚህ ተከተለው፣ እዚህ አሳደው የሚል አፕሪሼት አናደርግም፣ ማናችንም አንደግፍም፣ ተገቢም አይደለም። በነገራችን ላይ እንደዛ ከሆነ ሁሉም ሰው የየራሱ ዳኛ ሊሆን ነው ማለት ነው። አንድ ሰው ሃይማኖቴን አስከፍቶብኛል ብሎ ካሰበ አሳዶ መያዝ ሊጀምር ነው። እና ይህን አፕሮች ብንተወውና፣ እንደተባለው በህግ መጠየቁ፣ ሁሉንም አካል በህግ ፊት መሟገቱ አይ ቲንክ የተሻለ ይመስለኛል። ይህንን ለማለት ነው። ታንክ ዩ